የተወደዳችሁና የተከበራችሁ የኢትዮኒስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ እነው አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርስ ዜናዎችን አስቀድማለሁ። የብልጽግና አገዛዝ የጦር ጄኔራል በአማራ ክልል የምናደርገው ጦርነት በፍጥነት አጠናቀን የግዳጅ ቀስታችንን ወደ ባዕዳን እናዞራለን ሲሉ ዛቱም። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉም ሲታወቅ፣ አገዛዙ በበኩሉ በኢትዮጵያና በሱዳን አጎራባች አካባቢዎች ከቋራ እስከ ሁመራ የስልክ አገልግሎት ማቋረጡም ተሰምቷል። በዝርዝር እንመለከታለን። ሀገር ዜጎቻቸውን ወደ ኢትዮጵያና ኤርትራ እንዳይሄዱ ማስጠንቀቂያዎችን ማውጣታቸውን ቀጥለዋል። የአብይ አህመድና ኢሳያስ አፈወርቂ አገዛዝ ወደ ጦርነት ይገባሉ በሚል በቀጠናው ከፍተኛ የጸጥታ ስጋት በመፈጠሩ ምክንያት ነው ሀገራት ዜጎቻቸውን ወደ ኢትዮጵያና ኤርትራ ጉዞ እንዳያደርጉ እየከለከሉ ያሉትም። በከፍተኛ ጦርነትና ቀውስ ውስጥ ወደምትገኘው ኢትዮጵያ ዜጎቻቸውን እንዳይሄዱ ካሉት ሀገራት መካከል ካናዳ ቀዳሚ ስትሆን፣ ኢትዮጵያና ኤርትራ እንዳይሄዱ ደግሞ ካሉት መካከል እንግሊዝ ቀዳሚ ሆናለች። በዝርዝር እንመለከታለን። በደቡብ ምዕራብ ኢትዮጵያ ክልል በሚዛን አማን ማረሚያ ቤት በስር ላይ የነበሩ 27 ደቡብ ሱዳናውያን ወጣቶች ተፈትተው ወደ አገራቸው መመለሳቸውን የሀገሪቱ የውጭ ጉዳይ መስሪያ ቤት ይፋረገም አረብ ተዋደሮቹ ወጣቶች በኢትዮጵያ አገዛዝ መቼ በቁጥጥር ስር እንደዋሉ ባይገለጽም፣ የደቡብ ሱዳን መገናኛ ብዙሀን አንድ ዓመት ገደማ በስር ላይ ቆይተዋል ብለዋል። በዝርዝር እናየዋለን። ዩናይትድ ስቴትስ በቬንዙዌላ ፕሬዚዳንት ይመራል ስትል የምትወነጅለውን ዴሎ ሶልስ የተባለ የወንጀለኛ ቡድን በአሸባሪነት ልትፈርጅ መሆኗን የአገሪቱ ውጭ ጉዳይ ሚኒስትር አስታውቋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እሁድ ዕለት በሰጡት መግለጫ አሜሪካ ቡድኑ የውጭ አሸባሪ ድርጅት ለማለት መዘጋጀቷን ተሰምቷል። ሰምቷል አብራችሁን ስትቆዩ እነዚህና ይሉት ይሰማላችሁ። መልካም ቆይታ ያውላችሁ። የብልጽግና አገዛዝ የጦር ጄኔራል በአማራ ክልል የምናደርገው ጦርነት በፍጥነት አጠናቀን የግዳጅ ቀስታችን ወደ ባዕዳን እናዞራለን ሲሉ ዛቱም። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች ካክል የሚደረገው ውጊያ መቀጠሉ የታወቀ ሲሆን አገዛዙ በኩሉ በኢትዮጵያና በሱዳን አጉራባች አካባቢ ከቋራ እስከ ሁመራ የስልክ አገልግሎት ማቋረጡ ተሰምቷል። በክልሉ ምዕራብ ጎንደር ዞን እንዲሁም በወልቃይት ጠገዴ ሰቲት ሁመራ፣ ጊዜያዊ የብልጽግና አስተዳደር ሁመራ ቀጠና ከትላንት ምሽት ጀምሮ የስልክ አገልግሎት መቋረጡ ነው የተሰማው። ከፍተኛ ወታደራዊ እንቅስቃሴና ውጊያ በሚያስተናግደው ሰፊ ቀጠና የተቋረጠ የስልክ አገልግሎት በአካባቢው ከቀጠለው ወታደራዊ ዘመቻ ጋር የተገናኘ ይሁን አይሁን የታወቀ ነገር የለም። አገዛዙ ኢትዮጵያና ሱዳን የሚዋሰኑበትን የቋራና መተማ ወረዳዎች እንዲሁም ሁመራ ቀጠናን ለመቆጣጠር በተደጋጋሚ ወታደራዊ ዘመቻዎችን ማድረጉ የሚታወስ ሲሆን በቅርቡ ሁለቱ ሀገራት የሚዋሰኑባቸው አካባቢዎች በኮማንዶና አየር ወለድ መያዝ አለበት በሚል ዘመቻ መክፈቱ መዘገባችን ይታወሳል። የቋራና መተማ ወረዳዎች ሰፊ የኢትዮ ሱዳን አጎራባች ቀጠና በፋኖ ኃይሎች ቁጥጥር ስር የሚገኙ ሲሆን በሁመራ ቀጠና ደግሞ በሸርና የሚገኙ አርሚ ሰባ የትግራይ ኃይሎች ውጊያ ሊከፍቱ ይችላሉ በሚል የብልጽግና አገዛዝ ጉዳቱን የሚያሰማባቸው ቀጠናዎች መሆናቸው ይታወቃል። ከቋራ እስከ ሁመራ ከትላንት ጀምሮ ያጋጠመው የስልክ መቆራረጥ መንስኤ እስካሁን አለመገለጹ የሚናገሩት የኢትዮንስ የመረጃ ምንጫዎች ምናልባት አገዛዙ በቀጠናው ከፋኖ ኃይሎች ጋር ለሚያደርገው ውጊያ ሲል አቋርጦት ሊሆን እንደሚችል ተናግረዋል። በተያያዘም በቀጠናው ዛሬ ዕለት ህዳር 8 2018 ዓ ም ከአብደራፊ ወደ አርማጮ የተለያዩ አካባቢዎች ከባድ ውጊያ እየተደረገ እንደሚገኝ የፋኖ የመረጃ ምንጮች ተናግረዋል። በአካባቢው በሶስት ግንባሮች ውጊያ መቀጠሉን የተናገሩት የመረጃ ምንጮች በተለይም በአርማጮሆ ማይደሊ የተባለ አካባቢ በተደረገ ውጊያ ከፍተኛ ቁጥር ያላቸው የሚኒሻና ሰላም አስከባሪ አባላት በፋኖ ኃይሎች መገደላቸውን የመረጃ ምንጮች ጨምሮ ተናግረዋል። በተመሳሳይ በሰሜን ጎጃም ዞን ሜጫና ይልማና ዴንሳ የተለያዩ አካባቢዎች የተደረጉ ውጊያዎች ከፍተኛ ሰብአዊና ቁሳዊ ጉዳትን መዝገቡን የመረጃ ምንጮች አረጋግጠዋል። ሂዳር 7 2018 ዓ ም በሜጫ መራዊ ቀጠና አብሮ መኖር አካባቢ የፋኖ ኃይሎች በከፍት የቦምብ ጥቃት ከአስር በላይ ያገዛዙ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ሲሉ የአማራ ፋኖ ቢሮ የካይል ቴዎረስ ያስታወቀው። በተያያዘም በዞን ይልማና ዴንሳ ወረዳ ከአዴት ከተማ ቅርብ ርቀት በሚገኙ ረቡዕ ገበያና ዳባት አካባቢ ከባድ ውጊያ መደረጉም ተሰምቷል። ያገዛዙ ጦር ወደ እነዚህ አካባቢዎች መንቀሳቀሱ ተከትሎ የፋኖ ኃይሎች በከፍት ውጊያ በርካታ ያገዛዙ ወታደሮች ተገድለዋል ሲሉ የፋኖ የመረጃ ምንጮች ተናግረዋል። ውጊያውን ተከትሎ ያገዛዙ ጦር ወደ አዴት ከተማ መሸሽ መገደዱን አፋባ ቴዎድሮስ ዝም አረጋግጧል። በተመሳሳይ በሰሜን ሸዋ ዞን ከምንጃር ሸንኮራ ወደ በረት ወረዳ በተሽከርካሪ ሲጓዝ በነበረ የአገዛዝ ጦር ላይ የፋኖ ኃይሎች በከፈቱ የደፈጣ ውጊያ ከፍተኛ ጉዳት መድረሱ ታውቋል። በጥቃቱ ሁለት ተሽከርካሪዎች የነበረም የአገዛዝ ጦር ሲደመሰስ ተሽከርካሪዎች ወድመዋል ሲል ነው የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ያስታወቀው። ጥቃቱ የተፈጸመው በአገዛዝ ጦር መቶ አራተኛ አየር ወለድ ኮማንዶ ክፍለ ጦር አባላት ላይ መሆኑን አፋባ አሳምነው አረጋግጧል። በተመሳሳይ በዛሬ ዕለት ለሊት ጀምሮ ብጣር ማብር ወረዳ የዛባ ወይን የተባለ አካባቢ በተደረገ ውጊያ በአገዛዙ ጦር ላይም ሆነ በፋኖ አባላት ላይ ጉዳት መመዝገቡን የኢትዮ ንስ የመረጃ ይህ በእንዲህ እንዳለ የብልጽግና አገዛዝ የጦር ጀነራል በአማራ ክልል የምናደርገው ጦርነት በፍጥነት አጠናቀን የግዳጅ ቀስታችን ወደ ባዕዳን እናዞራለን ሲሉ ዝተዋል። ይህን ያሉት የአግዛዝ ጦር የምስራቅ እዝ ዋና አዛዥ ሌተናል ጀነራል ማህመር ተሰማ ሲሆኑም ጀነራል ወደ አማራ ክልል ከገባን ጀምሮ እየተፋለም እንገኛለን። ተልኳችንም የውስጥና የውጭ ጥላቶቻችን እጅ መቁረጥ ነው ሲሉ ህዳር 7 2018 ዓ ም በጎጃም አቸፈር ወረዳ ባድረጉት ንግግር ተደምጠዋል። ወደዚህ ክልል ከመጣንበት ጊዜ ጀምሮ እነዚህ የታሪካዊ ጠላቶቻችን ጉዳይ አስፈጻሚ ባንዳዎች የሚከፍቱብንን ጥቃት ለመመከት ደግሞ እየተፋለምን መጥተናል። ስለዚህ አሁንም ተልዕኳችን የታሪካዊ ጠላቶቻችን የውጭ ባዕዳኖች ተላላኪ የሆኑትን ባንዳዎች በመደምሰስ የውጭ ጠላት ባዕዳንን እጅ በመቁረጥ ፍላጎታቸውን ማምከል፣ ወዳጅና ጠላትን በሚገባ በመለየት ከዚህ ቀደም የአገዛዙ ጄኔራሎች በዝግ ስብሰባዎቻቸው በተደጋጋሚ ሌላ ግዳጅ አለብን ሲሉ መናገራቸውን በተመለከተ የመረጃ ምንጮቻችን ዋቢ አድርገን መዘግባቸው የሚታወስ ሲሆን ዛሬ ግን ጄኔራሉ በይፋ ቀስታችን ወደ ባዕዳን እናዞራለን በሚል ከሌላ ሀገር ጋር ለውጊያ የተዘጋጁ እንደሚገኙ አረጋግጧል። ተልኳቸው ባዕዳን ያሉት ኃይል መደምሰስ ብቻ ሳይሆን የባዕዳን ቀስት ያሉትንም ወደ እነሱ ማዞር ነው ሲሉ ነው ማምር ተሰማ። ጀነራሉ አክለውም ቀስቱም ወደ ባዳን ለማዞር መጀመሪያ አማራ ክልል ያለውን ግዳጅ በፍጥረት መጨረስ ይኖርብናል ሲሉም ተናግረዋል። የእኛ ተልእኮ ባንዳዎችን በደምሰስ ብቻ አይደለም፣ ወደኛ የተነጣጠረው የባዕዳሮችንም ቀስት ወደ እነሱ ማዞር መቻል አለበት። በባንዳዎች አማካኝነት ኢትዮጵያ ለማቃጠል የለኮሱትን እሳት ነበልባል ወደ እነሱ ማዞር መቻል ይህንን ለማድረግ ደግሞ እዚህ ጋር ያለውን ግዳጅ በአጭር ጊዜ መጨረስ መቻል ይኖርብናል። ሀገራት ዜጎቻቸው ወደ ኢትዮጵያና ኤርትራ እንዳይሄዱ ማስጠንቀቂያዎቻቸውን ማውጣት ቀጥለዋል። የአብይ አህመድና የኢሳያስ አፈወርቂ አገዛዞች ወደ ጦርነት ይገባሉ በሚል በቀጠናው ከፍተኛ የጸጥታ ስጋት መፈጠሩ ምክንያት ነው። ሀገራት ዜጎቻቸው ወደ ኢትዮጵያና ኤርትራ ጉዞ እንዳያደርጉ እየከለከሉ ያሉትም በከፍተኛ ጦርነት ውስጥና ቀውስ ውስጥ ወደምትገኘው ኢትዮጵያ ዜጎቻቸው እንዳይሄዱ ካሉ ሀገራት መካከል ካናዳ ቀዳሚ ስትሆን ኢትዮጵያና ኤርትራ እንዳይሄዱ በማለት ለሁለቱ ሀገራት ማስጠንቂያ ያወጣችው ደግሞ ለዜጎቿ እንግሊዝ ናት። የካናዳ መንግሥት በኢትዮጵያ ላይ አዲስ የጉዞ ማስጠንቂያውን ያወጣው ትላንት ነው። በካናዳ የውጭ ጉዳይ መስሪያ ቤት አማካኝነት የወጣው የማስጠንቂያ ወሳኝ ላልሆነ ጉዳይ ካልሆነ በስተቀር ወደ ኢትዮጵያ እንዳትሄዱ የሚል መልእክት ያለው ሲሆን ለዚህም የሰጠው ምክንያት የእርስ በርስ ግጭት፣ አመጽ፣ የጦር መሳሪያ ግጭትና ወንጀል ተስፋፍቷል ነው። የጸጥታ ሁኔታ ድንገት ሊባባስ እንደሚችል አሳስቦም የማስጠንቀቂያው አዲስ አበባ እንደማይመለከትም ያስታውቃል። ይሁን እንጂ ወደ አዲስ አበባ የሚጓዙ ዜጎችም ቢሆኑ ከፍተኛ ጥንቃቄ ማድረግ እንዳለባቸው የገለጸ ሲሆን የካናዳ መንግስት በከተማ ውስጥ የወንጀል መጠኑ ከፍተኛ መሆኑና በሌሎች የሀገሪቱ ክፍሎች እየተካሄደ ያለው የትጥቅ ትግል ወይም ጦርነት ያለ ምንም ማስጠንቀቂያ ወደ ከተማ ሊዛመት እንደሚችል ስጋትም እድልም አለ ብሏል። ይህ ማስጠንቀቂያ እንዳለው የካናዳ ዜጎች ወደ አማራ ክልል፣ ትግራይ፣ ቤኒሻንጉል ጉሙዝ ክልሎች ፈጽሞ መጓዝ የለባቸውም ብሏል። እንዲሁም ወደ ቢላ እና ሲዳማ፣ በኦሮሚያ ክልል ደግሞ ሰሜን ሸዋ፣ ምዕራብ ሸዋ፣ ምዕራብ ወለጋ፣ ምስራቅ ወለጋ፣ ቄለም ወለጋ እና ሆሮ ጉዱሩ ወለጋ ዞኖች ፈጽሞ መሄድ እንደሌለባቸው ገልጾ ወደ እነዚህ ቦታዎች ከሄዱ በእርስ በርስ ግጭት ማህል ሊገቡ እንደሚችሉ ወይም ሊታገቱ እንደሚችሉ እና የአውሮፕላን ጥቃት ሰለባ የመሆን ዕድላቸውም ሰፊ እንደሆነ አሳስቧል። ማስጠንቀቂያው ሲቀጥልም ከኤርትራ ድንበር በ10 ኪሎ ሜትር ርቀት ከሶማሌም በ30 ኪሎ ሜትር ርቀት በኬንያም በ20 ኪሎ ሜትር ርቀት ከሱዳን ደግሞ በ20 ኪሎ ሜትር ርቀት ላይ ካናዳውያን መሄድ እንደማይገባቸው አስረድቷል። እነዚህ ማስጠንቀቂያዎች የሰጠው ከጸጥታ ችግር ጋር በተያያዘ መሆኑን የገለጸው ሚኒስቴሩ፣ አሁን ደግሞ ከጤና ጋር የተያያዘ ሌላ ችግርም ተከስቷል ማለት በኢትዮጵያ ዜጎቹ እንዳይጓዙ ሲል አሳስቧል። በተመሳይ የእንግሊዝ መንግስት ዜጎቹ ወደ ኢትዮጵያ እንዳይሄዱ የሚያስረዳ ማስጠንቀቂያን አውጥቷል። የብሪታንያ መንግስት በአማራ ክልል፣ በትግራይ ክልል፣ በኦሮሚያ ክልል ዜጎች ፈጽሞ እንዳይንቀሳቀሱ ሲል ያስጠነቀው በቤሻንጉል ጉምዝ ክልል በአማራ ክልልና በትግራይ ክልል ፈጽሞ እንቅስቃሴ ማድረግ የለ የለባቸውም በኦሮሚያም አብዛኛው አካባቢዎች እንቅስቃሴ ልታደርጉ አይገባም። ወደ ኢትዮጵያ መሄድን መቀነስ አለባቸው ነው ያለው የብሪታንያ መንግስትም። በአጠቃላይ የዩናይትድ ኪንግደም መንግስት የውጭ ጉዳይ መስሪያ ቤት በተመሳይ ዜጎች ወደ ኤርትራ እንዳይጓዙ ማስጠንቋል። ባወጣው የጉዞ ማስጠንቂያ ከኤርትራ ሁሉም ድንበር በ25 ኪሎ ሜትር ርቀት ላይ ዜጎች ፈጽሞ መሄድ እንድልባቸው ያሳሰበ ሲሆን ለዚህም ኢትዮጵያ አዋሳኝ በሆነ ዋነኛ ቦታዎች ላይ መንቀሳቀስ የለባቸውም ብሏል። ወደ ሌሎች የኤርትራ ክፍሎች ከመሄዳቸው በፊት ደግሞ ይህንን ያወጣውትን የጉዞ ማስጠንቂያ በጽሞና እንድታነቡ ጥሪ አስተላልፋለሁ ነው ያለው። ይህ ማስጠንቂያ በአሁኑ ወቅት በኢትዮጵያና በኤርትራ መካከል ከፍተኛ ውጥረት መስፈኑን ይጠቅስና በኤርትራ ውስጥ ሲታወሱ ከተፈጠሩ ነገሮች በፍጥነት ይለዋውጣሉ ማለት የሚያስረዳ ጨምሮም ይህ ደግሞ በኤርትራ ውስጥ የመዘዋወርና ኤርትራ ለቆ የመውጣት እንቅስቃሴያችሁን ሊገድበው ይችላል ያለ ሲሆን ቀውስ ከተፈጠረ ከእንግሊዝ መንግስት ጋር ድጋፍ የማግኘት እድላችሁም የጠበበ ሊሆን ይችላል፣ ስለዚህ ወደ ኤርትራ አትሄዱ ብሏል። በመሆኑም እንግሊዛውያን በኤርትራ ውስጥ ያሉ ያሉ ችግር ከተፈጠረ ዜጎች ከዛ ለመውጣት የራሳቸውን ጥረት እንዲያደርጉ ምክር ለግሷል። በዚህ ወቅት ከኤርትራ ለመውጣት የሚያስችል የደህንነት ስጋት ከተፈጠረ ደግሞ አስቀድሞ ምግብ ውኃና መድኃኒት በማከማቸት ከቤት እንዳይወጡ እንደ ሰዓት እላፊ ያሉ በሀገሪቱ ውስጥ የተጣሉ ገደቦችን እንዲያከብሩና ሚዲያዎችን በንቃት እንዲከታተሉ አሳስቧል። የአብይ አህመድና ኢሳያስ አፈወርቂ አገዛዞች ወደ ጦርነት ይገባሉ በሚል በቀጠናው ከፍተኛ የጸጥታ ስጋት መፈጠሩ ምክንያት አድርገውም ነው ሀገራት ዜጎቻቸው ወደ ኢትዮጵያና ኤርትራ ጉዞ የከለከሉትም። በአማራ፣ በትግራይ፣ በቤንሻንጉልና በኦሮሚያ ክልል አብዛኛው አካባቢዎች ደግሞ አሁን ላይ ያሉ ግጭቶችና ሊቀሰቀሱ ጫፍ ላይ ያሉ ግጭቶች ወደ ሙሉ ጦርነት ይገባሉ በሚል ሀገራት ከፍተኛ ስጋት እንዳላቸው ለዜጎቻቸው ማስጠንቀቂያዎች ማውጣት ቀጥለዋል። በደቡብ ምዕራብ ኢትዮጵያ ክልል በሚዛን አማን ማረሚያ ቤት በስር ላይ የነበሩ 27 ደቡብ ሱዳናውያን ወጣቶች ተፈተው ወደ ሀገራቸው መልሳቸውን የሀገሪቱ ውጭ ጉዳይ መስሪያ ቤት ይፋ አድርጓል። አርብቶ አደሮች ወጣቶች በኢትዮጵያ መቼ በቁጥጥር ስር እንደዋል ባይገለጽም፣ የደቡብ ሱዳን መገናኛ ብዙሀን ግን የብልጽግና አገዛዝ አንድ ዓመት ገደማ በስር ላይ እንዲቆዩ አድርጓቸዋል ይላሉ። ወጣቶቹ ወደ ሀገራቸው የመለሱ ሂደት በስኬት መጠናቀቁን የገለጸው የደቡብ ሱዳን ውጭ ጉዳይ ሚኒስቴርና ዓለም አቀፍ ትብብር ሚኒስቴር መንደይ ሰይ ሰማያን ከኢትዮጵያቻቸው ዶክተር ጌዲዮን ጢሞቴዎስ ጋር በጉዳዩ ላይ ያረጉትን የስልክ ውይይት በማስመልከት በትላንትና እለት በተሰራጭ መግለጫቸው ነው። የደቡብ ሱዳን መንግስት ሀያ ሰባት የታጠቁ አርብቶ አደሮች በኢትዮጵያ በእስር ላይ እንደሚገኙ ያረጋግጠው ባለፈው መስከረም ወር አጋማሽ ነበር። የደቡብ ሱዳን ውጭ ጉዳይ መስሪያ ቤት ቃል አቀባይ አፑክ አዮኤል ማየን በወቅቱ ለጋዜጠኞች በሰጡት መግለጫ ከምስራቅ ኢኳቶሪያል ግዛት 27 ወጣቶች በድንገት ሁለቱ ሀገራት የሚዋሰኑ አለም አቀፍ ድንበር እንዳቋረጡ ተናግረው ነበር። የምስራቅ ኢኳቶሪያል ግዛት ከደቡብ ምዕራብ ኢትዮጵያ ክልል ጋር የሚዋሰን ነው። አፖክ አዮኤል ማየን በዚህ መግለጫቸው በኢትዮጵያ የታሰሩ ዜጎች ከብት አርቢዎች ናቸው፣ እንደተለመደው ታጥቀዋል ሲሉ ወጣቶቹ አርብቶ አደሮች መሆናቸውን ጠቁሞ ነበር። ወጣቶች ለማስፈታት ሀገራቸው አዲስ አበባ የሚገኝ ኤምባሲዋ በኩል ከኢትዮጵያ መንግስት ጋር እየተደራደረች እንደምትገኝ ቃላል ለማቀባይ በወቅቱ አስታውቆ ነበር። አረብ ተወደሩ ወጣቶች ለማስለቅ የደቡብ ሱዳን ፕሬዝዳንት የልዩ ፕሮግራሞች ልኡክ ጽህፈት ቤት በኢትዮጵያ ከሚገኘው የደቡብ ሱዳን ኤምባሲ ጋር ከፍተኛ ጥረት ሲያደርግ መቆየቱን የአገሪቱ የውጭ ጉዳይ መስሪያ ቤት ከትላንት በስቲያ አርብ ባወጣው መግለጫ አመልክቶም ነበር። በዚህ ሁለት የሀያ ሰባቱ ወጣቶች የመፍቻ ሰነድ የኢትዮጵያ መንግስት በመወከል የሚዛን አማን ማረሚያ ተቋም ኃላፊ ዋና ኢንስፔክተር ጌትነት ፈቃዱ ፈርመዋል ተብሏል። በዚህ ሰነድ ላይ ፊርማቸውን ያኖሩት በኢትዮጵያ የደቡብ ሱዳን ምክትል አምባሳደር ዴንግ ኦቤድ ወጣቶቹ ይዘው በዛ በትላንትናው እለት ወደ ጁባ እንደሚጓዙ የአገሪቱ ውጭ ጉዳይ መስሪያ ቤት በአርብ መግለጫው ጠቁሙ ነበር። መስሪያ ቤቱ ትላንት ባወጣው መግለጫ መረጃ ሀያ ሰባቱ ወጣቶች ወደ አገራቸው መለሳቸውን አረጋግጧል።

ዩናይትድ ስቴትስ በቬንዙዌላ ፕሬዚዳንት ይመራል ስትል የምትወነጅለውን ዴሎስ ሶልስ የተባለ የወንጀል ቡድን በአሸባሪነት ልትፈርጅ መሆኗን የአገሪቱ ውጭ ጉዳይ ሚኒስትር አስታውቋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ እሁድ እለት በሰጡት ጋዜጣዊ መግለጫ አሜሪካ ቡድኑን የውጭ አሸባሪ ድርጅት በሚል ከህዳር 24 25 ጀምሮ ለመፈረጅ መወሰኗን ተናግረዋል። በዚህም የተነሳ የሀገሪቱ ፕሬዚዳንት ማዱሮ የቡድኑ መሪ ናቸው ተብለው መፈረጃቸው ወዲያውኑ እንደ አሸባሪ ይቆጠራሉ። ቢቢሲ ማዱሮ ግን ከወንጀል ቡድኑ ጋር ምንም አይነት ግንኙነት እንደሌላቸው በመግለጽ አሳ ሊላ ይላ የትራምፕ አስተዳደር አደንዛዥ እጽ ዝውውርን ለመቀነስ በማድሮ ላይ የሚያሳድረው ጫና ለማሳደግ እየሰራ ይገኛል። የውጭ አሸባሪ ድርጅት የሚለው ስያሜ የአሜሪካ መንግስት በቡድኑና ተባባሪዎች የበለጠ ጠንከር ያለ እርምጃ እንዲወስድ ያስችለዋል። የአሜሪካ የግምጃ ቤት ቀደም ሲል በዴ ሎስ ሶልስ ላይ ማዕቀብ የጣለ ቢሆንም አዲስ የውጭ አሸባሪ ድርጅት የሚለው ስያሜ ግን ጠንካራ እርምጃዎችን ለመውሰድ አቅም የሚሰጥ ነው። ዴ ሎስ ሶልስ የወንጀል ቡድን እንደ አደንዛዥ እጽ ማዘዋወርና ህገወጥ ማዕድን ማውጣት በመሳሰሉ ተግባራት ውስጥ የተሳተፈውን ወንጀል ቡድንን ለመግለጽ አሜሪካ የምትጠቀምበት ስም ነው። ዋሽንግተን ቡድኑ የሚመራው በቬንዙዌላ ፕሬዚዳንት እንደሆነና ከጦር ሀይሉ የተውጣጥሶች ጨምሮ የፕሬዚዳንቱ የቅርብ ሰዎችን ያካትታል ትላለች። ዩናይትድ ስቴትስ ማድሮ በአደገኛ እጽ አዘዋዋሪነት ቀጥተኛ ተሳትፎ እንዳላቸው የሚያሳይ ማስረጃዎች እስካሁን ድረስ ይፋ አላደረገችም። ነገር ግን ዩናይትድ ስቴትስ ማድሮ የአደንዛዥ እጻ አዘዋዋሪ አድርጋ መፍረጃ በእጽ አዘዋዋሪዎች ላይ በምትከፍተው ወታደራዊ ዘመቻ እርሳቸውን ወይም በዙሪያቸው ያሉትን ኢላማ ለማድረግ ማሰቧን ያሳያል ይላል ቢቢሲ። በማዱሮ ላይ ጫና ለመፍጠር በሚደረገው ጥረት ዩናይትድ ስቴትስ በቬንዙዌላ ውስጥ ያሉ ኢላማዎች ልትመታ ትችላለች የሚለው ግጭት ግምትም እየጨመረ ነው። በጥቅምት ወር አሜሪካን ጄራልድ ፎርድስ የተባለውን ግዙፍ የጦር መርከብ ወደ ካሪቢያን ካሰማራች በኋላም ማዱሮ አሜሪካን አዲስ ጦርነት እየፈጠረች ነው ሲሉ ከሰዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ምንን ማድረግ እንዳለባቸው መወሰናቸውን ቢናገሩም ውሳኔያቸው ግን እስካሁን ይፋ አላደረጉም። እሁድ ዕለት ለጋዜጠኞች ሩቢዮ ስለ ሁኔታው ከኮንግረሱ አባላት ጋር እንደሚወያዩ ማዘዛቸውን ተናግረዋል። ከማድሮ ጋር አንዳንድ ውይይቶች እናድርግ ይሆናል እንዲሁም ከቬንዙዌላ ጋር መናገር ትፈልጋለች ቢሉም ንግግሮቹ መቼ እንደሚካሄድ ተጨማሪ ዝርዝሮችን አልሰጡም። ማድሮ ባለፈው ዓመት ጥር ወር የተካሄደውና ተጭበርብሯል የተባለው ምርጫ ካሸነፉ በኋላ የትራምፕ አሰራር ጠንከር ያለ እርምጃ መውሰድ ጀምሯል። ሩቢዮ በመግለጫቸው ማድሮም ሆነ ጓዶቻቸው የቬንዙዌላውን ህጋዊ መንግስት አይወክሉም ብሏቸዋል። በናሲዮሪ የአሜሪካ መንግስት ማድሮ በቁጥጥር ስር ለማዋል የሚረዳ መረጃ ለሚያቀብል ወደ 50 ሚሊዮን ዶላር ሽልማት ሰጣለሁ ብሎ ቃል ገብቶ እንደነበረም ቢቢሲ አስታውሷል። የተወደዳችሁና ና የተከበራችሁ የትዮንስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።